ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል። እስከ ፍጻሜው አብረን እንቆይ። ክብሯን አድማጮች፣ እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በብርቱካን ጉዳይ ዛሬም የአብይ አህመድ አገዛዝ እጅግ በጣም በሚያስገርም ሁኔታ መታመሱን ቀጥሎበታል። በተለይ ዛሬ በኢቢኤስ ቴሌቪዥን ላይ የፈጸመው አሳፋሪ ተግባር በርካቶችን እያነጋገረ ቀጥሏል። ኢቢኤስ ለሰዓታት ተቋርጦ እንደነበረም ተሰምቷል። ዛሬ በኢቢኤስ ቴሌቪዥን ቅጥር ግቢ ምን ተፈጸመ? ይህንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ አሁንም የብርቱካን ጉዳይን በተመለከተ የአብይ አህመድ አገዛዝ ከፍተኛ በደል እየፈጸመ ህዝብ እንዳይናገር እያሸማቀቀ አፈናውን አጠናክሮ በመቀጠሉ ዛሬ አራት የፖለቲካ ፓርቲ ድርጅቶች ጠንካራ መግለጫ አውጥተዋል። ይሄንን በተመለከተም የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረግኩት መረጃ ሳልፍ በብርቱካን ጉዳይ የታመሰው የአብይ አህመድ አገዛዝ ዛሬም በርካታ በደሎችን እየፈጸመ በሀገሪቷ በአሰቃቂ ሁኔታ የሚበደሉ ሰዎች እንዳይናገሩ እያሸማቀቀና እያሰረ የሚዲያ ተቋማት እውነተኛ መረጃ እንዳይዘግቡ ዛሬም እያሸማቀቀ በመቀጠሉ በሀገሪቱ የሚገኙ የፖለቲካ ፓርቲዎች ሰብሰብ ብለው ጠንካራ መግለጫ ሰጥተዋል። ቷ ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለተፈጸሙ ግፎች በቂ ማሳያ ነው። በወቅታዊ ጉዳይ ላይ ከመኢያድ፣ ከኢህአፓ፣ ከአማራ ጊዮናዊ ንቅናቄና እናት ፓርቲ የተሰጠ መግለጫ መጋቢት 17 ቀን 2017 ዓም ከምትማርበት ዩኒቨርሲቲ ከአመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዷ እንደሆነች የተገ ገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና አሁን እየመራች ያለውን እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥቃት ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት ሚዲያ ቀርባ አስረድታለች። ይሄ በህዝባችን ዘንድ በከፍተኛ ሁኔታ ሲጠየቅ የነበረና አንዳች መፍትሄ ሳይሰጠው ይባስ ብሎ በመንግስት አካላት ዘንድም እጅግ የተጣረሱና የተድበሰበሱ መረጃዎችም ሲቀርብበት የኖረ ግፍ ነው ብሎታል። ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸመው መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም። በዚሁ አጋጣሚ የልጅቷ ደህንነት ተጠብቆና መቋቋሚያ አግኝታ ስለ ሌሎች ደብዛቸው ስለጠፋ ተማሪዎችም አንዳች ፍንጭ የሚሰጡ መረጃዎችን ለመገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም። በትብብር የምንሰራ ፓርቲዎችም በወጣቷ ጉዳይ የቅርብ ክትትል እንደምናደርግ ቃል እየገባን ህዝባችን ችግሮቹ ስርዓት ወለድ ድ መሆናቸውን በውል ተገንዝበው እርስ በርስ ጣት ከመጠቋቆም እንዲወጣና በጋራ እንዲታገል ከከፋው ሰቆቃም በአንድነት እንድንወጣ ጥሪያችንን እናስተላልፋለን። መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስን በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ዕለት እየከፋ ሄደ። መጋቢት 8 ቀን 2017 ዓ.ም ከአዲስ አበባ ወደ አማራ ክልል እየተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወራጃርሶ ወረዳ ልዩ ስሙ አሊዶሮ በተባለ ቦታ አሽከርካሪውን ጨምሮ መላ ተሳፋሪዎቹ መታገታቸውና ለማስለቀቂያ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እየተጠየቀባቸው መሆኑን ሰምተናል። በተመሳሳይ መጋቢት 14 ቀን በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ጎርፎ ከተማ አካባቢ የታጠቁ ቡድኖች ከቀኑ አንድ ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ አርባ ያህል ሰዎች መታፈናቸውን ሰምተናል። ለጊዜው ለሁለቱም እገታዎችም በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ ባሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጽሙበትና ብዙ ሚሊዮን ብር ካሳ የሚጠይቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል በተደጋጋሚ እንደገለጽ ነው። መንግስት ተቀዳሚ ተግባሩ የሆነውን የዜጎችን ወጥቶ የመግባት ዋስትና ማስጠበቅ አለመቻል ፍትህ አለማስፈን በሀገር ደረጃ መግደልና ማገት ማገት ቀላል እንዲሆን አልፎ ተርፎም ለነዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርጎ እንዲታይ አድርጎታል። በትብብር የምንሰራ ፓርቲዎችም በእገታው የተሳተፈ የትኛው ቡድን በንጹሐን ህይወት መቆመሩን እንዲያቆምና የታገቱ ዜጎች በአጠቃላይ ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ እናቀርባለን። እግዚአብሔር ሀገራችን ኢትዮጵያና ህዝቧን ይጠብቅም። መኢያድ፣ ኢህአፓ አማራ ጌዮን ንቅናቄና እናት ፓርቲ መጋቢት 17 ቀን 2017 ዓ.ም፣ አዲስ አበባ፣ ኢትዮጵያ። የብርቱካን ጉዳይን በተመለከተና ወቅታዊ ጉዳይን በተመለከተ የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ የብርቱካንን ጉዳይ ወደ አየር ይዞ የመጣው እጅግ በጣም በሚያሳዝን ሁኔታ ከፍተኛ እንግልት እየደረሰበት እንደሚገኝ ከተለያዩ መረጃዎች ያሰባሰብነው መረጃ ይፋ አድርጓል። ዛሬ መጋቢት 17 ቀን 2017 ዓ.ም ም የኢቢኤስ ቴሌቪዥን ስርጭት አቁሞ እንደነበረም ይፋ ተደርጓል። ይህንን በተመለከተ ጋዜጠኛ አየር ነቃቸው ከበደ በዚህ መልኩ ዘግቦታል። ተቀምጧል የኢቢኤስ ቴሌቪዥን ስርጭት ከሰባት ሰዓት በፊት አቁሞ ነበረ። ውጥረቱ ከፍተኛ ነው። አዲስ አበባ የሚገኘው የኢቤስ ቴሌቪዥን ጣቢያ በፌዴራል ፖሊስና ደህንነት ከበባ ተደርጎበታል። የብርቱካን ተመስገንን የግፍ በደል ታሪክ በኢቤስ ቲቪ ለሕዝብ ይፋ መሆኑን ተከትሎ በስልጣን ላይ የሚገኘው የአብይ አህመድ አገዛዝ ከፍተኛ ውጥረት ላይ ይገኛል። ብርቱካን ተመስገን በአዲስ አበባ ከተማ ፌዴራል ፖሊስ ቢሮ እስር ላይ ትገኛለች። የኢቤስ ቴሌቪዥን የፕሮግራሙ ዳ ዳይሬክተር ታሪኩ ኃይሌ፣ ረዳት አዘጋጅ ህሊና እንዲሁም ቪዲዮ ኤዲተሩ ሀብታሙ በፌዴራል ፖሊስ በቅድሚያ ታፍነው ተወስደው ከታሰሩ በኋላ ሌሎች ባለሙያዎችም ከፕሮግራሙ ቀረጻ ጋር በተገናኘ ሙያዊ ስራቸውን ያከናወኑ የቢሮ ሰራተኞች በአጠቃላይ ተለይተው በፖሊስ መኪና ውስጥ እንዲገቡ ተደርጎ በግቢ ውስጥ ታግተው እንደነበረም ይፋ አድርጓል። ይሄ መረጃ ይፋ እስከሆነበት ሰዓት ድረስም ከጠዋቱ ጀምሮ ወደ ኢቢኤስ ቢሮና ቅጥር ግቢ ወደ ውስጥ መግባት የሚቻል ሲሆን መውጣት ግን ክልከላ ተደርጎ የነበረ ሲሆን ከምሳ በኋላ ግን በግቢ ውስጥ የነበሩ ሰራተኞች በሙሉ እንዲወጡ ተደርጎ በፌዴራል ፖሊስና ደህንነት የኢቢኤስ ቅጥር ግቢ በከፍተኛ ሁኔታ ከበባና ጥበቃ ውስጥ እንደወደቀም ይፋ አድርጓል። በተጨማሪም የኢቢኤስ አዘጋጅ ሉላ ገዙ ታስራለች ተብሎ የተሰራጨው መረጃ እስካሁን ሰዓት ድረስ ማረጋገጥ አልተቻለም። ከዚሁ ጋር በተያያዘ ኢቤስ የብርቱካን ተመስገንን ጉዳይ አስመልክቶ ሰጠ የተባለው መግለጫ በተቋሙ በተረጋገጠ ማህበራዊ ትስስር ገጽ፣ እንዲሁም ሚዲያው በግልጽ የሰጠው አንዳችን መግለጫ እንደሌለ ለማወቅ ተችሏልም ብሏል። ኢቤስ ሰጠ የተባለው መግለጫ ትላንትና ሌሊት ከተለቀቀ በኋላ ወዲያውኑ እንዲጠፋ መደረጉን ትላንትና መዘገባችን ይታወ ይታወሳል የበንዴ እንዳለ የኢቤስ ቴሌቪዥን በዛሬ ሁለትም ሶስቱም ቻናሎቹ በኢትዮ ሳት ላይ ስርጭት እንዳቆሙም ይፋ አድርጓል። የስርጭቱ መቋረጥም ከላይ በተገለጸው ጉዳይ ይሁን ወይም በሌላ በግልጽ እስካሁን የታወቀ የለም ብሏል። ጋዜጠኛ ይድነቃቸው ከበደ ወቅታዊ ጉዳይን በተመለከተ ባጋራን መረጃ። አስቸኳይ ማብራሪያ ከኢቢኤስ ቴሌቪዥን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅቶቻችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈው አንድ ዝግጅት በርካታ አስተያየቶችና ጥያቄዎችን ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ፣ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክን በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍም ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚያስችለውን ጥረት ሲያደርግ ቆይቷል። በዚህም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 በአካል በመምጣት በሐዘን እና በእንባ ችግሯን ገልጻለችም።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 ለማቅረብ የተሰራ እንደሆነ ከስርጭት በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብኣዊነት በተሰማው መንገድም ያቀረበችልንን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሻገር ጥረት አድርገናል። ሆኖም በባለታሪካዋ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይሄ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ሕጋዊ እርምጃ እንዲወሰድበት ጣቢያችን ከሕግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ሕጋዊ አካል ሚዲያችን ተባባሪ እንደሚሆንም ይገልጻል። ቀጣይ መሰል ስህተቶችም እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባትም ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንትም ክቡራን አድማጮች እንዳዳመጣችሁት እንግዲህ የኢቢኤስ መግለጫ ይሄን ይመስላል። ሌሊቱን ከተለቀቀ ከጥቂት ደቂቃ በኋላ ይሄ መግለጫ በአስቸኳይ እንዲጠፋ ተደርጓል። ይሄም እንግዲህ አንዳንድ ሰዎች ጥርጣሬያቸውን እንደገለጹት ከሆነ የኢቢኤስ ቴሌቪዥን ማኔጅመንት ሰጠው የተባለው መግለጫ አንደኛ ማህተብ የለውም፣ ሁለተኛ ፊርማ የለውም፣ ሶስተኛ ደግሞ በአስቸኳይ እንዲወርድ ተደርጓል። ይሄ ደግሞ የመንግስት የደህንነት አካላት ትላንትናም ቪዲዮ በአስቸኳይ እንዲወርድ ካደረጉ በኋላ የኢቢኤስ ቴሌቪዥን ምርመራ በሚልም የደህንነት አካላት አካውንቱን ሳይቀበሏቸው እንዳልቀረም ተጠርጥሯል። በአጠቃላይ የአብይ አህመድ አገዛዝ የብርቱካን ጉዳይ ወደ አየር ከወጣ በኋላ መጨነቅና መጠበቡን ያሳያል። ይሄ ደግሞ በአማራው በኩል የብርቱካን አብዮት እንዲቀሰቀስ አድርጎታል። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮው ለማስታወስ እንወዳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውዳም።